ሰላም የተወደዳችሁ አድማጮች እንደምናረፈዳችሁ በያላችሁበት ሁሉም ሰላማችሁ እንዲበዛ ስል ልባዊ ምኞቴን እየገለጽኩ ክብሯን አድማጮች በዚህ የመረጃ ሰዓት እጅግ አንገብጋቢ የሰብር ዜናዎች ከተለያዩ የአማራ ክልል ግንባሮች ከደቂቃዎች በፊት ለሚዲያችን ተልከዋል። እኚህን እጅግ አስደማሚ የግንባር መረጃዎች እስከ መረጃው ፍጻሜ አብራችሁ በመቆየት እንድትከታተሉም እያልኩ፣ ቪዲዮውን ስትጀምሩ በቅነት ላይክ በማድረግ እየጀመራችሁ፣ በኮመንት መስጫው ስርም የግል ሀሳብ አስተያየቶቻችሁን በማስፈር በተለያዩ የዓለማችን ክፍል ለሚገኙ ወዳጅ ዘመዶቻችሁ ደግሞ የሀገራቸውን ወቅታዊ መረጃዎች መከታተል እይችሉ ዘንድ ቻናሉ እንዲሁ ሁሉም ቪዲዮን ሼር እንድታደርጓቸውም ስል በፍቅር እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆነው። ለሰዓቱ ቀዳሚ ወዳደረኩላቸው የመረጃ ክፍሌም እስሻገር ከጥቂት ሰዓታት በፊት ለሚዲያችን የተላከን እጅግ ወሳኝ ሰበር ዜና በማስቀደም የምጀምር ይሆናል። የጎንደር የበጋሻው ክፍለ ጦር አመራሮችን ለማፈን ከማክሰኝትና ከደግሞማ የመጣው ኃይል ከፍ ክፉኛ መመታቶ ታወቀ መስከረም 23 ቀን ለ24 2018 ዓ.ም ከሌሊቱ ሰባት ሰዓት ላይ ጨረቃዋን በመጠቀም ከማክሰኝትናም ከደጉማ ኃይሉን በማውጣት ድንዛዝ ከተባለው ቀበሌ ላይ ደፈጣ በመድፈጥም ም አፋ ባሃ ሰሜን አማራ ቀጠና በላይ ዘለቀዝ ዳግማዊ ቴድሮስ አምስተኛ ኮር የጎንደር የበጋሻው ክፍለ ጦር አመራሮችንና የጥቁር አንበሳ ክፍለ ጦር አባላትን ለማፈን ከበባ ፈጽሞም አድሯል ጠላት በሌሊት ተጉዞ መድፈጡን መረጃ የደረሳቸው የክፍለ ጦሩ አመራሮችም በቆራጥነት የሚመሩትን ጦር ከፊት ሆነው በመምራት ናም በማዋጋት የብልጽግናን ወንበር አስጠባቂ ኃይል አስራ ሶስት ያህሉን በመግደል ናም ዘጠኙን ክፉኛ በማቁሰል ከበባውን ሰብረው መውጣት ችለዋል። እስካሁንም ድረስ የጠላት ኃይል ኃይል ከደጎላ እስከ ፋና ጊዮርጊስ ከፍተኛ ቦታዎች ሰፍሮ እንደሚገኝም ለማወቅ እየተቻለ ሲሆን፣ ዝርዝር መረጃዎችን እየተከታተል እንገኛለን። በቀጣዩ የመረጃ ክፍላችን በስፋትና በዝርዝር የምንመለስበት ይሆናል። በሌላ ሰበር ዜና ወንድማማቾች ብርጌድ ክልል ኢየሱስ የአድማ ህብትና ካምፕ ላይ ጥቃት በመሰንዘር የጠላትና የለሙትና ቁስለኛ እንዲሆም እንዲበተን ማድረጋቸው ታወቀ። መስከረም 23 ቀን 2018 ዓም አመሻሽ ላይ ያፋ ባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮርት አድሎ ብርሃን ክፍለ ጦር ወንድማማቾች ብርጌድ አዘዞ ክልል ኢየሱስ ልዩ ሰሞም እ ጉምብሬት በተባለው የአድማ ብተና ካምፕን ሰብሮ በመግባት በብልጽግና ተላላኪ የአድማ ብተና አባላት ላይ የማያዳገም እርምጃ ተወስዶባቸዋል። በእርምጃው የጠላት ኃይል ሞት ቁስለኛና በፍርሃት ሰበብን በርካቶች እግራቸው ወደ መራቸው አቅጣጫም እንዲበተኑ እንደተበተነውም ለማወቅ ተችሏል። ጉንብሪት የአድማ በተና ካምፕ ላይ ጥቃት መድረሱን እያረጋገጠ ጠላት በቅርብ ርቀት ላይ ከሚገኘው አዘዞ የጦር ካምፕ ተጨማሪ አጋዥ ሰራዊት ይዞ የደረሰ ቢሆንም ሰራዊቱን ከሞትናም ከመበታተን ሊታደገው እንዳልቻለም ከስፍራው የደረሰን መረጃ ያስረዳል። በጥቃቱም ከተገኙ ድሎች መካከል 12 ሙት፣ ሀያ የሚሆኑ ቁስለኛ አይራ ሆስፒታል በሕክምና ላይ እንደሚገኙ ለማወቅ ተችሏል። ከ28 በላይ የሚሆኑት የአድማ ብትና አባላት ደግሞ ተበትነው እስካሁን ደብዛቸው የጠፋ መሆናቸውንም የመረጃ ምንጫችን አክሎ ገልጿል። ከዚሁ ጋር ተይዘው የሚወጡ መረጃዎች ይኖራሉ ብለን እንጠብቃለን። መረጃዎች ሲደርሱን የምንመለስበት ይሆናል። በሌላ ሰበር ዜና ጀግናዎቹ የበረሃኛቸው ጀበላ ሙተራ ብርጌድ ፋኖዎች በደብረ ማርቆስ ከተማ አስደናቂ ኦፕሬሽን ሰርተዋል። ጀግናው የበረሃኛው ጀበላ ሙተራ ብርጌድ በሶስት አቅጣጫ በመግባት የደብረ ማርቆስን ከተማ ሲያደባየው አድሯል። ኦፕሬሽኑ በአራት አውደ ግንባሮች ማለትም በሞሶቤት ኮሌጅ፣ ሲቪል ሰርቪስ ወንቃና፣ በየቦ መሃል አደባባይ አካባቢ የተደረገ ሲሆን ከሌሊቱ ሰባት ሰዓት ቅደማ እስከ ንጋት በተደረገው ውጊያ በርካታ ቁጥር ያለው የጠላት ኃይል እርምጃ ተወስዶበታል። ውጊያ በተደረገባቸው ሁሉም ቦታዎች ላይ የእጅ በእጅና የቦምብ ጥቃት የተፈጸመ ሲሆን ዋርድዮችን ጨምሮ በርካታ የጠላት ኃይለም ሞትና ቁስለኛ እንደሆነም ነው ከስፍራው የደረሰን መረጃ የሚያሳየው። ክቡራን አድማጮች ለዚህ የመረጃ ሰዓት ያስኩላችሁ አጫጭር የግንባር መረጃዎችን ይመስላሉ። አሁን የደረሱን እጅግ ወሳኝ፣ አንገብጋቢ ሰበር መረጃዎች አሉ። እኚህ መረጃዎች በምንጠናቅር ላይ ይገኛሉ። በቀጣዩ የመረጃ ክፍላችን በስፋትናም በዝርዝር የምንመለስባቸው ይሆናል። እስከዚያው መልካም ቆይታ ይሁንላችው።